ረጅሙ የነፃነት ጉዞ ኔልሰን ማንዴላ። ደሎንግ ዎክ ቱ ፍሪደም ኔልሰን ማንዴላ ክፍል አራት ትግሉና ህይወቴ በእንቢታው ዘመቻ ወቅት ህይወቴ በሁለት የተለያዩ የመሮጫ ትራኮች ላይ ቀነፈ በትግሉ ውስጥ ባለው ስራዬና በጥብቅና ሙያዬ በወርሃ ነሐሴ 1952 ዓ ም የራሴን የህግ ቢሮ ካልኩት ቢዝነስ ጥሩ ነበር በዋናነት ለጸሐፊ ዙበይዳ ፓቴል ስለ ትብብሯ ምስጋና ይግባት እና ቢዝነሱ የተሳካ ነበር። እርሷ በህጉ ዓለም ውስጥ ያሉ ብዙ ሰዎችን ታውቅ ስለነበር በርካታ ቢዝነሶች ወደ እኔ ቢሮ ሰተት ብለው እንዲመጡ አድርጋለች። በዚህ ጊዜ ኦሊቨር ሳምቦ በዚያው አቅራቢያ አንድ የህግ ድርጅት ውስጥ ይሰራ ነበር። ለኤኤንሲ ጉዳይ ለመወያየት በምሳ ሰዓት ብዙ ጊዜ ወደ እርሱ ይሄድ ነበር። በብዙ መልኩ ማለት ይቻላል ኦሊቨር እና እኔ ተቃራኒዎች ነበር። አንዳንድ ጊዜ እኔ ጋልጋል የምልና ስሜታዊ ሲሆን ኦሊቨር ግን ረጋ ያለና ቁጥብ ነበር። ጥሩ ሽርካዎች ልንሆን እንደምንችል ታየኝና ከእኔ ጋር እንዲቀላቀል እርሱን ለመጠየቅ ረጅም ጊዜ አልወሰዱም ነበር። የማንዴላና የታምቦ ቢሮ ጆሃንስበርግ እምብርት ላይ ከፍርድ ቤቱ ፊት ለፊት አካባቢ በሚገኝ ቻንስለር ህንፃ ከተባለ አነስተኛ ፎቅ ላይ ነበር የሚገኝ። በከተማ ውስጥ ጥቁሮች ቢሮዎች መከራየት ከሚችሉበት ጥቂት ቦታዎች መካከል አንዱ ነበር። ገና ከጅምሩ ነበር የተሳካልን ምክንያቱም በጥቁሮች ባለቤትነት የሚመራው ብቸኛው የህግ ድርጅት የኛ በመሆኑ ነበር። ሰዎች ችግሮቻቸውን ይዘው ወደኛ ለመምጣት አይሳቀቁም ነበር። ሁልጊዜ ጠዋት ጠዋት ወደ ቢሮአችን የምንገባው ኮሪደሮቹና ደረጃዎቹ ላይ እንዲሁም ጠባቧ የእንግዳ መቀበያ ክፍላችን ውስጥ በተጨናነቀው ህዝብ መካከል ውስጥ አልፈን ነበር። እለት ተእለት የምንሰማቸው ታሪኮች ህዝባችን በደቡብ አፍሪካው አፓርታይድ ስርዓት ምን ያህል እየተሰቃየ እንደሆነ የሚያስረግጡ ታሪኮችን ነበር። በአፓርታይድ ቀንበር ስር የሚሰቃዩት ደንበኞቻችን ብቻ አልነበረም። እኛም ጥቁር ጠበቃዎች እንደመሆናችን መድልኦ ይደረግብን ነበር። የተፈለገውንም ያህል ክርክሮችን ተከራክረን ብናሸንፍም አቃቢ ህግ ወይም ዳኛ መሆን በጭራሽ እንደማንችል ግን እናውቀው ነበር። ዳኞች፣ አቃቢ ህጎችና ምስክሮች ሁልጊዜም ቢሆን ለእኛ ክብር አይሰጡንም ነበር። ለአንድ ጉዳይ ጥብቅና ቁሜ ሳለ እስቲ የጥብቅና ፍቃድህን አሳይኝ በማለት አንድ ዳኛ የጠየቁኝን አጋጣሚ አስታውሳለሁ። ዳኛው እንደዚህ አይነት ነገር ነጭ ጠበቃ ላይ ፈጽሞ ያደም ፍርድ ቤት ሲሆን ግን ለእንደዚህ አይነቱ ተልካሻ ዘረኝነት ግድ አልሰጠውም ነበር። አንዳንድ ጊዜ ጥቁር ሆነህ ፍርድ ቤት መገኘትህ ብዙ ጥቅምም ነበር። አንድ ጊዜ የእመቤቷን ልብስ ሰርቀሻል ተብላ ለተከሰሰች የቤት ሰራተኛ ጥብቅና የቆምኩበትን ሁኔታ አስታውሰዋለሁ። ተሰረቁ የተባሉት ልብሶች ፍርድ ቤቱ ውስጥ ጠረጴዛ ላይ ተቀምጠዋል። እመቤቲቱን ለመጠየቅ የእኔ ተራ ሲሆን ወደ ጠረጴዛው ሄድኩና በእርሳሴ ጫፍ ቶታ ሱዱን አነሳሁት። ቀስ ብዬ ወደ መስካሪ መቆሚያ ዞራልኩና፣ እመቤት ይህ የአንቺ ነው በማለት ጠየኳት። የእኔ አይደሉም በማለት በፍጥነት መለሰች። የእርሷ መሆኑን ለማመን በጣም ተቆናጠረች። በተለይ ለጥቁር ሰው ልብሱ የእርሷ መሆኑን ማመኗ አልተዋጠላትም። ዳኛው ክሱን ዘጉት። በ1952 ዓ.ም ማብቂያ ላይ በተደረገው የኤኤንሲ ብሔራዊ ኮንፈረንስ አለቃ አልበርት ሎቱሊ የኤኤንሲ ፕሬዝዳንትነቱን ቦታ ከዶክተር ሞሮካ ወሰደ። እዚያው ኮንፈረንስ ላይ እኔም የኤኤንሲ ትራንስፋል ፕሬዝዳንት ስለነበርኩ ከአራቱ ምክትል ፕሬዝዳንቶች እኔ አንደኛው ሆኑ። ኮንፈረንሱ አወቃቀሩን ቀጠለና እኔንም ተቀዳሚ ምክትል ፕሬዝዳንት አደረገኝ። አለቃ ሉቱሊ የኤኤንሲ ፕሬዝዳንት መሆኑ አሪፍ ምርጫ ነበር። በዚያን ጊዜ ለስራው ትክክለኛው ሰው ነበር። እርሱ በፊት ከነበሩት መሪዎች ይልቅ እርሱ የድርጊት ሰው ነበር። እናም ከአፓርታይድ ጋር በሚደረገው ትግል እርሱ ሙሉ በሙሉ የተሰጠ ሰው ነበር። አለቃ ሉቱሊ ፕሬዝዳንት ሆኖ ሲመረጥ ኮንፈረንሱ ላይ አልተገኘሁም ነበር። ኮንፈረንሱ ከመደረጉ ከጥቂት ቀናት በፊት እኔና ሌሎች 51 አመራሮችን ጨምሮ በስድስት ወራት ማንኛውንም ስብሰባ እንዳንሳተፍ እገዳ ተጥሎብን ነበር። ከጆሃንስበርግም መውጣት አልተፈቀደልኝም ነበር። ለኔም እንዲሁም ለሌሎች ብዙዎች ይህ የእገዳ ትእዛዝ ወደፊት ለሚመጡት በርካታ እገዳዎች ይህ የመጀመሪያችን ነበር። መንግስት፣ በትግሉ ውስጥ ያሉትን ጸጥ ለማድረግና ለማግለል ተደጋጋሚ እገዳዎችን አሁንም አሁንም ያደርግ ነበር። ከጆሃንስበርግ በስተ ምዕራብ 6 ኪሎ ሜትር ርቀት አለታማው ኮረብታ ላይ ሶፊያን ታውን ትገኛለች። ሶፊያ ታውን ብዙ ስሞች አሏት፣ ሶፍት ታውን፣ ኦፊፍ ካስባህ፣ የመሳሰሉት ስም ግን ምንም የሚፈይደው ነገር የለም። ሶፊያ ታውን ውስጥ ግድ የሚለው መኖር ብቻ ነበር። እዚያ ሁሉም ነገር ይከሰታል። አካባቢው የጃዝ መንደር ነው። የፖለቲካ መሰለቂ አካባቢም ነው። በተጨማሪም የወረበሎች መሸሸጊያ ነው። ግዙፍና አደገኛ የሆኑ ወረበሎች እዚያ ይገኛሉ። ለምሳሌ እንደ አሜሪካንስ፣ በርሊነርስ እና አሞራዎች አይነት የጋንግስተሮች ቡድን አለ። ሶፊያ ታውን ማርቲዳሌን እና ኒውክሌርን ጨምሮ የምዕራብ ዞን አካባቢ ክፍለ ከተሞች አካል ነው። ጥቁሮች መሬት በባለቤትነት ከሚይዙበት ጥቂት አካባቢዎች ሶፊያ ታውን አንዷ ናት። በ1950ዎቹ ውስጥ መንግስት ሰዎችን ከከተማዎቹ ለማስወጣት ወሰነ። ለከተማዎቹ ቆሻሻ ስለሆኑ ነው ይህን እርምጃ የወሰድኩት የሚል ምክንያት ነበር መንግስት የሰጠው። እውነተኛው ምክንያት ግን ጥቁሮች በከተሞች ውስጥ የንብረት ባለቤት እንዲሆኑ ስለማይፈለግ ነበር። መንግስት ነዋሪዎቹን በሰባት የብሔር ቡድን ከፈላቸው። እናም ከጆሃንስበርግ ወጣ ብሎ 21 ኪሎ ሜትር ርቀት ላይ ወደሚገኘው ሚያዶው ላንድስ መሄድ አለባቸዋለ። ይህ የማፈናቀል ነገር ከኢምቢታው ዘመቻ ጀምሮ ኤኤንሲን ካጋጠሙት ተግዳሮቶች ትልቁ ነበር። ኤኤንሲ ሁልጊዜ ወደ ሁል ጠዋት ሶፊያ ታውንንብርት ላይ የሚገኘው የነፃነት አደባባይ ስብሰባዎችን ያደርግናል። ስብሰባዎቹ እንደወረዱ የሚደረጉ ስብሰባዎች ነበሩ። ህዝቡ አሲሃምቤ ወይም አንለቅም እያሉ ይጮኋሉ። ሶፊያ ታውን ለኪሃያ ላም አሲሃምቤ ቤቴ ሶፊያ ታውን ነው፣ የትም አንሄድም እያሉ ይዘፍናሉ። ከእነዚህ ስብሰባዎች በአንዱ መጠነኛ ችግር ውስጥ ያስገባኝን አንድ ንግግር አደረ። የተሰበሰበው ህዝብ ቁጣው ገንፍሎ ስለነበር ያን ቀን ምሽት አንድ ነገር ለማድረግ ፈልጎ ነበር። ጠመንጃ የታጠቁ ፖሊሶች ማስታወሻ መጻፊያ ብዕር ይዘው እንደተለመደው አካባቢውን ወርረውታል ስሜታዊ ሆኜ ነበር የተናገርኩት የሰላማዊ ትግሉ ትግል አብቅቷል በማለት ተናገር አፓርታይድን ለማስወገድ ብቸኛው አማራጭ ኃይል ብቻ ነው በማለት ለተሰበሰበው ህዝብ ተናገር ብሔራዊ ስራ አስፈፃሚ ውስጥ ያሉ በርካታ ጓዶች ከኔ ሀሳብ ጋር ተስማምተዋል ሆኖም ግን አሁንም የኤንሲ ፖሊሲ አልነበር ከስርዓት ውጪ የሆንኩ ድርጅቱን አደጋ ውስጥ እየከተትኩ መሆኑን ነገሩ። ይቅርታ ጠየኩ። በልቤ ግን ትክክል እንደነበርኩ አውቀው ነበር። መስከረም ላይ የተጣለብኝ እገዳ ሲጠናቀቅ ኦሬንጅ ፍሪ ስቴት ውስጥ ያለች ቪሌርስ የምትባል አነስተኛ ከተማ ውስጥ አንድ የፍርድ ቤት ኬዝ ያዝኩ። ዘናጭ ሀገር ውስጥ ንጹህ አየር ለመተንፈስ የሚያስችል አጋጣሚ ነበር። በልቤ አሁንም ድረስ ገጠሬ ነበር። ከሌሊቱ ዘጠኝ ሰዓት ከኦርላንዶ ተነሳ ጉዞ ሲሄድ ሁልጊዜ በዘጠኝ ሰዓት መነሳት እወዳለሁ። ምሽቱ ለቀን ቦታውን ሲለቅ ንጋቱን ማየት ያስደስተኛል። ወደ ቪሊየርስ ያደረኩት የመኪና ጉዞ ወኔን አነሳስቶታል። ወኔ ግን ለረጅም ጊዜ ቆያ አልነበረ። ቪሊየርስ የሚገኘው ፍርድ ቤት አነስተኛ ቤት ነበር። ወደ ፍርድ ቤቱ ስገባ የፖሊስ ማዕት እኔን እየጠበቁኝ ያገኘኋቸው፣ ኮሚኒዝም ላይ የወጣውን ህግ ጥሰሃል በማለት እኔ ላይ ሌላ እገዳ ለመጣል ነበር ፖሊሶቹ እየጠበቁኝ የነበረው። እገዳው ከኤንሲ በፍቃዴ እንዲለቅና በማንኛውም ስብሰባዎች ላይ እንዳልሳተፍ ወይም ለሁለት ዓመታት ከጆሃንስበርግ እንዳልወጣ ነበር የሚያዘው። ወደ ቤቴ በፍጥነት መመለስ ነበረብኝ። ንጹህ አየር ተነፈስኩ ያልኩት ሰው፣ ስሜቴ ሁሉ በድንገት ተወጣጠረ። ተመልሼ ወደ ጆሃንስበርግ ሲሄድ የሚያምረው የፍሪስቴት ገጠራማ ቦታ መስህቡ እልም ብሎ ጠፋ። በ1954 እና 1955 ዓመቱን ሙሉ ሶፊያ ታውንን ለመታደግ በተከታታይ ታገለ ግላችን ግን አልተሳካም ነበር። የክፍለ ከተማዋ ህዝብ እርምጃ ለመውሰድ ዝግጁ ነበር። ሆኖም ግን የኤንሲ አመራርና የእርሱ አጋሮች ምንም ይሁን ምን በስተመጨረሻ ማፈናቀሉን ለማስቆም አቅሙ እንደሌለ ወሰነ። በየካቲት 9 1955 ዓ ም ረፋዱ ላይ አራት ሺህ ፖሊሶች ፖሊሶችና የመከላከያ ወታደሮች ሶፊያ ታውንን ከበቧት። ማፈናቀሉ ተጀመረ፤ መንግስትንም ያስቆመው አልነበረም። ቤተሰቦች በጭነት መኪና ተጭነው ከሶፊያ ታውን ወደ ሚዲዮላንድ ተወሰዱ። ቡልደዘሮች ቤቶቹን ዶግ አመድ አደረጓቸው። ከሶፊያ ታውን ውድመት በኋላ የተማርኩት ግልጽ ነበር። ይኸውም የሥራ ማቆም አድማ፣ ከቤት ባለመውጣት፣ ንግግሮችንና ጉዞዎችን በማድረግና ይህንን በመሳሰሉ የሰላማዊ ትግል ዘዴዎች መሳሪያ ካነገበው መንግስት ጋር እንግዲህ ግብግብ መግጠም እንደማንችል ነበር። አንድ የነጻነት ታጋይ ቆይቶም ይሁን ሳይቆይ የትንቅንቁን ህጎች የሚያወጣው ጨቋኙ እንደሆነ ይማራል። መዋጋት ያለብን እሳትን በእሳት እንደሆነ ተገነዘበ። የነጻነት ትግሉን ወደ አዲስ አቅጣጫ የገፋውን ድንቅ ሐሳብ ያመጣው ፕሮፌሰር ዜድኬ ማቴዎስ ነበር። ኤኤንሲ አገር አቀፍ ስብሰባ እንዲጠራ ፕሮፌሰር ማቴዎስ ሐሳብ አቀረበ። ምልአተ ጉባኤው አለ ፕሮፌሰር ማቴዎስ የህዝቡ ተወካይ ይሆናል ማለትም የህዝብ ተወካዮቹ ዘርና ቀለም ሳይለየው የዚህችን አገር ሁሉንም ህዝቦች ይወክላል እናም ለወደፊቷ ዲሞክራሲያዊት ደቡብ አፍሪካ የነፃነት ቻርተር ያወጣል የፕሮፌሰር ማቴዎስ ሐሳብ በ1955 መጀመሪያዎቹ አካባቢ በተደረገው የኤኤንሲ አገር አቀፍ ኮንፈረንስ ላይ ተቀባይነትን አገኘ ኤኤንሲ ከአጋሮቹ ጋር ሆኖ ወዲያውኑ ስራውን ጀመር አጋሮቹም የህንዳውያን ኮንግረስ፣ የቅይጥ ህዝቦች ድርጅት እንዲሁም የዲሞክራቶች ኮንግረስ ነበሩ። ህዝቡን ጥያቄዎች ለመጠየቅ አመራሮች በሀገሪቱ ውስጥ ላይ ታች አሉ። ከሚጠይቁትም ጥያቄዎች ውስጥ ለምሳሌ እርሶ ህግ ማውጣት ቢችሉ ምንድን ነው የሚያደርጉት? እዚህ ለሚኖሩባት ለሁሉም ነዋሪዎቿ ደቡብ አፍሪካን አስደሳች ቦታ ለማድረግ እርሶ ምን ቢሆን ይሻላል አይነት ጥያቄዎችን ይጠይቁ ነበር። የደቡብ አፍሪካ ህዝብ በሺዎች የሚቆጠሩ የየራሳቸውን መልሶች መለሱ። ከስፖርት ክለቦች ከቤተ ክርስቲያን ቡድኖች ከሴቶች ቡድን ከትምህርት ቤቶችና ከሙያ ማህበራት አስተያየቶች ጎረፉ። በመመገቢያ ናብኪን ጨርቆች ከደብተሮች በተቀዳደዱ ቁርጥራጭ ወረቀቶች እንዲሁም በእኛ በራሪ ወረቀቶች ጀርባ ላይ እየተጻፉ ነበር አስተያየቶቹ የሚመጡት። ህዝቡ ድምፁን አሰምቷል። በሰኔ 25ና 26 1955 ዓ.ም ከጆሃንስበርግ ደው ምዕራብ ጥቂት ማይሎች ርቀት ላይ በምትገኘው አቧራማ አነስተኛ መንደር ክሌፕ ታውን ውስጥ ነበር የህዝብ ተወካዮቹ ስብሰባ የተደረገ። ከሦስት ሺህ በላይ የሆኑ ተወካዮች በዚህ ታሪካዊ ስብሰባ ተሳትፈዋል። በመኪና፣ በባቡር፣ በአውቶቡስ፣ በብስክሌት እና በእግራቸው ነበር የመጡት። ፖሊስ ሁሉም ቦታ ላይ አለ። ሆኖም ግን ማንም ይፈራል ነበር። ተወካዮቹ አንድ ጠቃሚ ስራ ለመስራት እዚያ ተገኝተዋል። እናም ፖሊሶችና መሳሪያዎቻቸው እነርሱን ሊያስቆሟቸው አይችሉም ነበር። ከዋልተር ጋር በመኪና ወደ ክሊፕታውን ሄደን ሁለታችንም አሁንም ድረስ እገዳው እንደተጣለብን ነበር። እናም እይታ ውስጥ እንዳንገባ ከጭንቅንቁ ዳር ላይ ቦታ ፈለግን። የጥምር ተወካዮቹ አባላት መድረኩ ላይ ተቀምጠዋል። ጥምረቱ የሚያካትተው የኤኤንሲ ኮንግረስ ዲሞክራቶችን የወከሉ ነጭ ጓዶች፣ ከህንዳውያን ኮንግረስ የተወከሉ ህንዳውያን፣ እንዲሁም ከደቡብ አፍሪካ ቅይጥ ህዝቦች ድርጅት የተወከሉ ቅይጦችን ነበር። በስብሰባው የመጀመሪያ ቀን ከሰዓት በኋላ የነፃነት ቻርተሩ በእንግሊዘኛ በዞሳኛና ሴቶኛ ለተሰበሰበው ህዝብ ተነበበ። ቻርተሩ በአጭር መግለጫ ወይም መግቢያ ነው የሚጀምረው፣ በእነዚህ ታሪካዊ ቃላት ይጀምራል። እኛ የደቡብ አፍሪካ ህዝቦች፣ ደቡብ አፍሪካ እዚህ የሚኖሩ የሁሉም የጥቁር እንዲሁም የነጭ መሆኗን ሁሉም የአገራችን ህዝቦችና ዓለም እንዲያውቅልን እንፈልጋለን። ስለሆነም በህዝቡ ፍቃድ ካልሆነ በስተቀር ማንኛውም አስተዳደር ስልጣን የእኔ ነው ሊል አይችልም እስከሚቀጥለው ቀን ዘጠኝ ሰዓትና መትረየስ የታጠቁ ፖሊሶች መድረኩን እስከወረሩበት ሰዓት ድረስ ሁሉም ነገር በመልካም ሁኔታ እየሄደ ነበር አንድ ፖሊስ ድምፅ ማጉያውን ነጠቀና ማንም ሰው ሳይፈቀድለት ከዚህ ስብሰባ እንዳይወጣ በማለት አስታወቀ ተወካዮቹ አገር በመክዳት ወንጀል ተጠርጥረዋል አለ ፖሊስ መድረኮች ላይ ወጣና ዶክመንቶችንና ፎቶግራፎችን ወረሰ ስጋ ያለው ሾርባ እና ስጋ የሌለው ሾርባ የሚሉትን ምልክቶች ወሰዷቸው። ከዚያም ፖሊስ ስማቸውን ከመዘገበ በኋላ ተወካዮቹ አንድ በአንድ እንዲሄዱ ተፈቀደላቸው። ፖሊስ የህዝቡን ተወካዮች ስብሰባ አጨናግፏል። ሆኖም ግን የነፃነት ቻርተሩ ተጽፏል፤ እናም አለም እንዲያየው ሆኖ ተቀምጧል። ትግሉና የጥብቅና ስራዬ ብቻ አልነበርም ህይወቴን የገዛው። አንድ ሌላም ነገር አለ። ይኸውም ቦክስ ነበር። ምንም እንኳን ፎርት ሄር ውስጥ ተማሪ ሳለው በመጠኑም ቢሆን እቧቀስ የነበረ ቢሆንም ጆሐንስበርግ ከመጣው በኋላ ነበር ስፖርቱን የምር የያዝኩት። በቦክስ ግጥሚያ ውስጥ ያለውን ድብድብ አልወደውም። ሳይንሱ ግን በጣም ያስደስተኝ ነበር። ራስን ለመከላከል ሰውነትን እንዴት እንደምታንቀሳቅስ፣ ለማጥቃትና ለማፈግፈግ የምትጠቀመውን ስልቶች፣ እናም በጨዋታው ጊዜ ራስን እንዴት እንደምታሾር ሁልጊዜ ከስራ በኋላ ምሽት ላይ ወደ ቤት ሄድና ቴምቤኒዤ ለህብረተሰብ ማዕከሉ ጂምናዚየም ውስጥ ለሁለት ሰዓታት እንቆያለን። ጂምናዚየም ውስጥ የሚደረገውን የልምምድ ክፍለ ጊዜ ወረፋችንን ይዘን እንጠብቃለን። ተራው የቴምቡ ሲሆን እኔም አብሬ ገብቼ ልምምድ እናደርጋለን። እናም ቴምቡ በደንብ አድርጎ እንዲጫወትብኝ ያደርጋለሁ። እኔ ሰነፎኝ ሲያገኘኝ ሚስተር ማንዴላ በዚህ ምሽት ጊዜያችንን እያባከን ነው ይለኛል ቴምቤ በምሬት ድምፅ መቧቀት ካልቻልክ እቤት ሂደህ ለምን ካሮጊቷ ጋር ቁጭ አትልም? ይላል ቴምቢ እየቀለደ። ከዚያ የመጣ ሁሉም ሰው በአባትና ልጅ መካከል በሚደረጉ በነዚህ ቀልዶች ይስቃል። እናም ልጅ በጣም ደስተኛና በራሱ የሚተማመን ልጅ ሆኖ መመልከቴ ደስታን ይሰጠኛል። ታዲያ በዚህ ወቅት ልምምድ ብቻ ነው የሚያደርገው እንጂ ምንም አይነት የስፖርት ውድድር አላደረገም!